ሰላም እንዴት ናችሁ? ውድ አዲስ ፊዚዮቴራፒ ቤተሰቦች ይዘግን ጀማል ይባላለሁ። በቅዱስ ጴጥሮስ ስፔሻላይዝ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ የዳሌ መገጣጠሚያ አጥንት ዋነኛ በሽታ ስለሆነው ሂፕ ኦስትሮአርትራይተስ አንዳንድ ነገር ላችኋለሁ። አብራችሁ ይቆዩ። ኦስትሮአርትራይተስ ማለት የመገጣጠሚያ አጥንቶች መበላት ወይም መላላት ማለት ነው። ብዙ ሰዎች እድሜያቸው የገፋ በሄደ ቁጥር ይህንን ህመም ደብሎፕ እያደረጉ ይሄዳሉ። ኦስትሮአርትራይተስ በማንኛውም ሰውነታችን ውስጥ ባሉ መገጣጠሚያዎች ላይ ሊከሰት ይችላል። ነገር ግን ብዙ ጊዜ በዋነኛነትና በተደጋጋሚ የሚከሰተው የሰውነታችንን ክብደት የሚሸከሙ መገጣጠሚያዎች ላይ ነው። እናም የዳሌ መገጣጠሚያ አጥንት ወይም ሂፕ ጆይንት ዋነኛው ለኦስትሮአትራይተስ የሚጋለጥ መገጣጠሚያ ነው ማለት ነው። ኦስትሮአርትራይትስ ኦፍ ዘሂ ወይም ደግሞ በዚህ ቪዲዮ የዳሌ መገጣጠሚያ ብግነት ብዬ ልጥራው። እዚህ ዳሌያችን አካባቢ ላይ ህመምና ለማንቀሳቀስ እንከን ይፈጥራል። ብዙ ጊዜ ይሄ ህመም ያለባቸው ሰዎች እንደዚህ ሽንት ቤት ለመቀመጥ ወይም ኮንበር ላይ ለመነሳት፣ ለመራመድ፣ ደረጃ ለመውረድ ወይም ለመውጣት አይነት የቀን ተቀን እንቅስቃሴያቸውን ለማከናወን ይቸገራሉ። ይሄ ሂፖስትሮ አርትራይተስ ወይም የዳሌ መገጣጠሚያ ብግነት የምንለው በሽታ ደቨሎፕ የሚያደርገው ቀስ በቀስ ነው፣ ድንገት አይደለም፣ ቀስ በቀስ ነው እና በቶሎ ህክምና ካገኛችሁ የተወሰነ የህመሙን ፕሮግረስ የመቀነስ ነገር ይቻላል። ነገር ግን ህክምና በዘገያችሁ ቁጥር ደግሞ ህይወታችሁ ላይ ወይም የቀን ተቀን እንቅስቃሴያችሁ ላይ የሚፈጥረው ተጽዕኖ በዛው ላይ ከፍተኛ ነው የሚሆነው። ሌላው ነገር ደግሞ ይሄንን ህመም ሙሉ በሙሉ ማዳን አይቻልም፤ ምክንያቱም እንደነገርኳችሁ ከእድሜ ጋር ተያይዞ የሚመጣ ህመም ስለሆነ ሙሉ በሙሉ ማዳን አይቻልም። ነገር ግን በቶሎ ህክምና ካገኛችሁ በቀን ተቀን ኑሯችን ላይ የሚፈጥረውን ጫና ተጽዕኖ በመቀነስ የተሻለ ህይወት እንድንመራ ማድረግ ያስችላል ማለት ነው። ህክምና የመገጣጠሚያ ብግነት ስንል ምንድነው? ወይም ይሄ ኦስትሮ አርትራይተስ የምለው ነገር የአርትራይተስ የሚባል የመገጣጠሚያ በሽታ አይነት ነው እና በማንኛውም የእድሜ ክልል ሊያጋጥም ይችላል። ነገር ግን በአብዛኛው እድሜያቸው ከ50 ዓመት በላይ በሆናቸው ሰዎች የተለመደ ነው። ይሄ የመገጣጠሚያ በሽታ ምንድን ነው የሚያደርገው ማንኛውም መገጣጠሚያችን እንደዚህ ለመጫወት ተፈጥሯዊ የሆነ ካርትሌጅ የሚባል እንደ ከሽን አይነት ማለስለሻ ነው፣ እንዲጫወት ማለት ነው። ይሄ በሽታ ምንድነው የሚያደርገው? በጊዜ ሂደት ይሄ ማለስለሻው ካርትሌጅ ያለው ነገር እንዲበላ፣ እንዲላላት እና የመገጣጠሚያው በትክክል እንዳይጫወት እንዲፋፋቅ የሚያደርግ እና በዚህ ምክንያት ደግሞ መገጣጠሚያው ላይ ከፍተኛ ህመም እና የመድረቅ ለማንቀስ ለማንቀሳቀስ የማስቸገር አይነት ሁኔታ የሚፈጥር በሽታ ነው ማለት ነው። ሌላኛው የሂፕ ኦስትሮአርትራይተስ ወይም የዳሌ መገጣጠሚያ ህመም መንስኤዎች ምንድን ናቸው? በምክንያት ነው እንደዚህ የሚሆነው የሚለውን ነገር ደግሞ እናያለን። አንደኛው እድሜ ነው። በተፈጥሮ እድሜያችን እየገፋ በሄደ ቁጥር ይህንን ህመምን ደብሎፕ የማድረጋችን እድል ከፍ ያለ ነው ማለት ነው ሁለተኛው ደግሞ ፋሚሊ ሂስትሪ ነው። ያ ማለት በቤተሰባችን ውስጥ ይሄ በሽታ ያለበት ሰው ካለ እናታችን፣ አባታችን ወይም አያታችን ለዚ ያለበት ሰው ካለ እነዚህ ጄኔቲካሊ በዘር የመተላለፍ አይነት ነገር አለው። ሌላኛውና ደግሞ ዋነኛው ደግሞ ከዚህ በፊት እዚህ የዳሌ መገጣጠሚያ አካባቢ ላይ ጉዳት ደርሶብህ እንደሆነ ወይ ወደ ወገብ እንደዚህ የዳሌ አጥንት አካባቢ ጉዳት አጋጥሞ ከሆነ ይህንን የመገጣጠሚያ በሽታ ዴቨሎፕ የማድረጋችን እድል ከፍተኛ ነው ማለት ነው። ሌላኛው ደግሞ በውልደት ጊዜ ዴቨሎፕመንታል ዲስፕሌያ ኦፍ ዘሂፕ የሚባለው የተፈጥሮ የውልደት ችግር ነው። እዚህ የዳሌ መገጣጠሚያ አካባቢ የሚፈጠር ችግር ነው። በሱ የተወለዱ ህፃናት ይህንን ህመም ዴቨሎፕ የማድረግ እድላቸው ከፍተኛ ነው ማለት ነው። በመቀጠል ወደ ምልክቶቹ እንሄዳለን። ብዙ ጊዜ የዚህ ህመም በሽታ ያው የሚገኘው እዚህ ዳሌ አካባቢ ነው። ዳሌ አካባቢ ነው እና ህመሙ እንደነገርኳችሁ ቀስ በቀስ ነው ደብሎፕ የሚያደርገው በጊዜ ሂደት ማለት ነው። እና ቀስ በቀስ ከጊዜ ወደ ጊዜ እየተባባሰ እየተባባሰ ይሄዳል። ሌላኛው ደግሞ ዋነኛ ምልክት ምንድን ነው? ህመሙ በባህሪው ጠዋት ከአልጋ ላይ ስንነሳ የባሰ ነው ወይም ደግሞ ይህ እግራችንን ከዳሌያችን መገጣጠሚያ ጋር ለማንቀሳቀስ በጣም ያከብደናል። እንደገና ደግሞ ረጅም ሰዓት ለዚህ ቁጭ ካልን ወይም ደግሞ ተኝተን አረፍ ካለ በኋላ ለመነሳት ስንሞክር ህመሙ እንደገና ይነሳል ማለት ነው። ከዛ በኋላ የሆነ ትንሽ ስንንቀሳቀስበት ስናጓዛው ትንሽ ለቀቅ ላለ ማድረግ አይነት ባህል ያለው ማለት ነው። ሌላኛው ደግሞ ምልክት እነዚህ የህመሙ ቦታ ብዙ ጊዜ ብሽሽት አካባቢ እንደዚህ ወደ ጉልበት፣ ወደ ጀርባ፣ ወደ መቀመጫ እንደዚሁ የሚሰራጭ አይነት ህመም ይኖረዋል። እንደዚሁ ደግሞ ከበድ ያለ ነገር ከሰራንም ይሄ ህመም ሊነሳ ይችላል። ለምሳሌ ድንገት ጫማ ለማሰር ዝቅ በምንልበት ጊዜ፣ ከበድ ያለ ነገር በምናነሳበት ጊዜ ይሄ ህመም ሊነሳ ይችላል ማለት ነው። እንደዚሁ ደግሞ የዳሌ መገጣጠሚያ አካባቢ የመንቀጫቀጭ የሆነ ገጭ ገጭ ማለት አይነት ድምፅ የማሰማትን አይነት ምልክት ሊኖር ይችላል። ሌላኛውና የመጨረሻው ምልክት የዳሌ መገጣጠሚያ በሚንቀሳቀስበት ጊዜ ህመም፣ ለምሳሌ ሽንት ቤት እንደዚህ በምትቀመጡበት ጊዜ ህመም ሊሰማችሁ ይችላል። ሽንት ቤት አላስቀምጥ ሊላችሁ ይችላል። እንደዚሁ ዝቅ ያለ ወንበር ላይ መቀመጥ ሊከለክላችሁ ይችላል። እንደዚሁ የዳሌ መገጣጠሚያ እንቅስቃሴን የሚጠይቁ የቀን ተቀን እንቅስቃሴዎችን ለማከናወን ከፍተኛ እንቅልፍ ያጋጥማችኋል ማለት ነው። ብዙ ጊዜ የዚህ ህመም ምርመራው የሚታወቀው በኤክስሬ ነው። እንደዚሁም ሐኪሞች ስለ ህመማችሁ ሁኔታ ልክ እስካሁን የወረኋችሁ ነገር ሊጠይቋችሁ ይችላሉ። ከነዚህ ነገሮች ተነስተው ይህንን በሽታ ዲያግኖዝ ያደርጋሉ ማለት ነው። ሌላኛውና የመጨረሻው ርዕስ ደግሞ ይሄ ህመም በምን መልኩ ህክምና ያገኛል የሚለው ነው። በመጀመሪያ ሂፕ ኦስትሮአርትራይተስ ሙሉ በሙሉ የሚያድን መድኃኒት ወይም ህክምና የለም። ነገር ግን ህመሙን ለመቀነስ ለማጥፋትና የቀጠቀ እንቅስቃሴያችንን ለማሻሻል የሚረዱ የተለያዩ የህክምና አማራጮች አሉ። ህክምናዎቹ በዋነኛነት በሁለት ይከፈላሉ። አንደኛው ሰርጂካል ትሪትመንት ነው። ሁለተኛው ኖን ሰርጂካል ትሪትመንት ነው። አሁን ያለ ሰርጀሪ የሚደረጉትን ህክምናዎች ተወሰነ ዲስከስ ላድርግላችሁ። አንደኛው እና የመጀመሪያው ላይፍ ስታይል ሞዲፊኬሽን ነው። ወይም ደግሞ የዚህ የዳሌ መገጣጠሚያ ብግነት ላይ ፕሮግረስ እንዳያደርግ ቅድም እንዳልኳችሁ ህመሙ በጊዜ ሂደት ከእድሜ ጋር ከተለያዩ ፋክተሮች ጋር እየተባባሰ ይሄዳል ብለናል። እና ይሄ እንዳይባባስ ማድረግ የምንችላቸው ነገሮች አሉ እና እነሱን እዘረዝርላችኋለሁ ማለት ነው። ምንድነው አንደኛው ይሄንን ህመም ከሚያባብሱ ነገሮች መቆጠብ። ለምሳሌ አሁን ረጅም መንገድ ከመሄድ የተወሰነ መቀነስ፣ ደረጃ እንደዚህ ከባባድ ደረጃ አለመውጣት፣ ምቾት ያለው ጫማ ማድረግ፣ በጣም ዝቅ ያለ ወንበር አለመቀመጥ፣ ትንሽ ከፍ ያለ ወንበር ላይ መቀመጥ፣ በምንቀመጥበት ጊዜ እንደ ስፖንጅ ትልቡክ ትልቡክ የሚል ነገር ላይ ከመቀመጥ ለስለስ ያለ ደረቅ ያለ ነገር ላይ መቀመጥ እነዚህ ምቾት ለመገጣጠሚያ ምቾት የሚሰጡ ናቸውና፣ እንደዚህ አይነት ነገሮችን ህይወታችን ውስጥ ማለማመድ ይህንን ህመም ለማከም እንደዚሁም እንዳይባባስ ይባባስ ለመከላከል በከፍተኛ ደረጃ ይረዳሉ። ሌላኛው ደግሞ እንደዚሁ ላይፍ ስታይል ሞዲፊኬሽን ውስጥ የሚካተት ነገር ከተቻለ የሰውነት ክብደት መቀነስ፣ ምክንያቱም ከፍተኛ የሰውነት ክብደት መገጣጠሚያው ላይ ከፍተኛ ጫና ስለሚያሳድር እንደዚሁ የመገጣጠሚያውን ብግነት ያባብሰዋል ማለት ነው። ስለዚህ ክብደት መቀነስ ከተቻለ ክብደት መቀነስም እንደ አንድ ህክምና መፍትሄ ይወሰዳል ማለት ነው። ሌላኛው ደግሞ ከሰርጀሪ ውጭ ያለው እንደዚሁ ህክምና የፊዚዮቴራፒ ህክምና ነው። እንደምታውቁት እኔ የፊዚዮቴራፒ ሐኪም ነኝ። በሌላ ቪዲዮ ይሄንን ህመም በቤት ውስጥ በከፍተኛ ሁኔታ በከፍተኛ ሁኔታ ለማከም የሚረዱ ኤክሰርሳይሶችን፣ ዘዴዎችን ይዤላችሁ መጣለሁ። በዚህ ቪዲዮ ያ ኦቨርቪው ነው የሰራሁላችሁ። በሌላ ቪዲዮ ግን በቤት ውስጥ እንዴት እንደምታክሙ ቪዲዮ ሰራላችኋለሁ ማለት ነው። ሌላኛው ከሰርጀሪ ውጭ ይህንን ህመም ለማከም የምንጠቀምበት ዘዴ አሲስቲቭ ዲቫይስ ነው። አሲስቲቭ ዲቫይስ ማለት ምንድን ነው? እንደ ከዘራ ወይም ደግሞ እንደዚህ ጉልበት ላይ ወገብ ላይ የሚለበሱ አይነት እንደዚህ የሚረዱን ነገሮች መጠቀም ማለት ነው። ምክንያቱም ከዛ የምንጠቀም ከሆነ ልክ እንደ ሶስተኛ እግር ከእግራችን ላይ የተወሰነውን ሎድ ጫና ያነሳለን ማለት ነው። እና ይህንን መጠቀም በተወሰነ ጊዜ በተለይ ህመሙ ከበድ ያለ ደረጃ ያለበት ደረጃ ላይ ይህንን መጠቀም በጣም ቆንጆ ነው ማለት ነው። ሌላኛው ደግሞ ሜዲኬሽን ነው። የተለያዩ አይነት መድሃኒቶች አሉ በአጥንት ሐኪም ስፔሻሊስቶች የሚታዘዙ እነሱን መጠቀምም ይሄንን ህመም ለማከም ይረዳል ማለት ነው። እንግዲህ የዳሌ መገጣጠሚያ ብግነት በሽታ ህክምና መንገዶች ይህን ይመስላል ማለት ከሰርጀሪ ውጭ ማለት ነው። እኔ በራሴ ሰርጀሪ ብዙም ሪኮማንድ እንዳላደርግም፣ ነገር ግን ምንም አይነት አማራጭ ከሌለ ሰርጀሪ እንደ አማራጭ ይወሰዳል ማለት ነው። ነገር ግን አሁን ከዚህ በፊት የገለጽኳቸውን ከሰርጀሪ ውጭ ያሉ ህክምናዎችን በአግባቡ ሁሉንም አቀራብሮ በመጠቀም ከፍተኛ ለውጥ ማምጣት ይቻላል። በተለይ ደግሞ ህመሙ ገና የጀመራችሁ ሳለ፣ በተለይ ይህንን መልዕክት በእድሜያቸው ለገፉ ሰዎች ነው ሼር ማድረግ ያለባችሁ። እነዚህን ህክምና ዘዴዎች ቀድሞ ከተጠቀሙ የሰርጀሪ ደረጃ አይደርሱም። ህመሙን በቀላሉ ማከም ይችላሉ። እንደዚሁ የቀን ተቀን እንቅስቃሴያቸውን ያለምንም እንከን ማከናወን ይችላሉ ማለት ነው። የሰርጀሪ ህክምና ደግሞ ምን ይመስላል የሚለውን እ የሰርጀሪ ህክምና ምንድነው ነው የሚሆነው ያንን የተበላውን አጥንት ያንን የበሰበሰውን አጥንት አሁን፣ ይሄ ቢሆን የዳሌ መገጣጠሚያ አጥንት፣ ይሄ ቢሆን ሶኬቱ፣ ማጫወቻው፣ ይህንን ከዚህ ላይ እንደዚህ ይቆርጡታል። ቶታል ሂፕ ሪፕሌስመንት ይሄ ሊቆርጡትና አርቲፊሻል ከሰውነታችን ጋር የሚስማማ ብረት ወደ ውስጥ ይገባል። እሱ ነው የሚቀየረው። ከዛ በኋላ እሱ ይሆናል ማለት ነው። በዚህ መልኩ ነው ህክምናው። ያን ያህል ብዙ ኮምፕሊኬሽን ያለው አይደለም። እኔ ብዙ ጊዜ ከዚህ ሰርጀሪ በኋላ ብዙ ሰዎች ፊዚዮቴራፒ ያሰረቻ ለሆኝ ብዙዎቹ ኢምፕሩቭ አድርገዋል። አብዛኞቹ ሰርጀሪ በተሰሩ በሁለተኛ በሶስተኛ ቀናቸው መራመድ እንደዚያ ይጀምራሉ። ነገር ግን ብዙ ኮምፕሊኬሽን አለው ኤክስቴንሲቭ የሆነ ፊዚዮቴራፒ ህክምናም ከዛ በኋላ ያስፈልገዋል ለማገገም ማለት ነው። ሆኖም ግን እንደነገርኳችሁ ኮንዘርቫቲቭ የሆኑትን ከሰርጀሪ ውጭ ያሉትን አማራጭ ሪኮመንድ አደርጋለሁ። ህመሙ ከማባባሱ በፊት ቀድማችሁ እነዚህ ዘዴዎችን መሞከር አለባችሁ። ሌላኛው ደግሞ ሰርጀሪ አንዳንድ ጊዜ ኮምፕሊኬሽኖች ይኖሩታል። ለምሳሌ ሰርጀሪው በራሱ አንዳንድ ጊዜ በእድሜ የገፉ ሌሎች ተደራራቢ በሽታ ያለባቸው ሰዎች ለሰርጀሪ ብቁ ላይ ሆኑ ይችላሉ። እንደገና ደግሞ ብዙ ጊዜ የዚህ የዳሌ መገጣጠሚያ ብግነት በሽታ የሚደረግ ሰርጀሪ የእግር መባለጥ ያመጣል። ያ ማለት ስትራመዱ ማስለከስ እንደዛ ነገር ይኖረዋል ማለት ነው። በስተመጨረሻ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁኝ። እንደ ነገርኳችሁ በፊዚዮቴራፒ በቤት ውስጥ የምታደርጉትን ህክምናዎች በሌላ ቪዲዮ ይሰራላችኋለሁ። በአጠቃላይ ለዛሬ ይዤላቸው የመጣሁት ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በሌላ ቪዲዮ እስክንግዳይ ድረስ ሰላም ቆዩልኝ። ቻው።